ምድር የሁሉም ምናት የፈጣሪ ስጦታ ናት። ተፈጥሮን ማክበርና መዋጀት፣ ከምድር ጋር መወዳጀት፣ በአንድነትና በፍቅር ቃና፣ ለተፈጥሮ ልዕልና፣ ለፈጣሪ ምስጋና ኢሬቻ እንኳን ለኢሬቻ ክብረ በዓል አደረሳችሁ። የሁላችን ኢትዮ ቴሌኮም ዘንድሮም እስከ 51 ፐርሰንት የኢሬቻ ጥቅሎችን አቅርበዋል። ከፍተኛ ቅናሹ ስጦታና ሽልማት ደርበዋል። ኢሬቻ በተፈጥሮ ጸዳል ተውቦ በምስጋና ቃል ታጅቦ ይከበራል። በመጠያየቅና በአብሮነት ይደምቃል። ጥቅሎቹን በቴሌብር ሱፐርአፕ ሲገዙ ተጨማሪ 20 ፐርሰንት ስጦታ ያገኛሉ። በተጨማሪም በ999 መሰላል በአርዲ ቻትቦት ወይም በማይ ኢትዮቴልና በቴሌብር ሱፐርአፕ መግበሪያ ለራስዎ ይግዙ፣ ለወዳጅ ዘመዶ በስጦታ ይጋብዙ። የምስጋና የአንድነትና የፍቅር ዳርቻ ኢሬቻ። መልካም በዓል! ኢትዮ ቴሌኮም።